ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ ተ.መ.ድ ጠየቀ። ባለፉት ሰባት ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቋል። በሁለቱም ሀገራት መካከል እየተካሄደ ያለውን ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳያስፋፋ መከላከልም እንዳለበት አሳስበዋል። ዋናው ጸሐፊ ይህንን ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን ጦርነቱን ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱም ሀገራት መካከል ያለው ጦርነትን ለማቆም ፕሬዝዳንት ዶናልድ ትራምፕ ኢራንን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸውም ይታወሳል። በሁለቱም ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራን ከእስራኤል ማስወጣት ጀምሯል።